መውጣትም አልፈለግኩም እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። እኛ የነቢዩ ስለ ላ ሰለምን ንግግር የአላህን ቃል የምንናገር ሙስሊሞች እንጂ ውሃ ብያም አይደለንም፣ ብረት ብያም አይደለንም፣ ጭቃ ብያም አይደለንም። ግጦለም እኛ ሙስሊሞች ሰለፎች የነቢያችን አለ ሳ ሰላምን የአላህና የነቢዩን መልእክት በሰለፎች ግንዛቤ ተገንዝበን እንደነበረው የምናስ ሰለፎች እንጂ

ሳናራቆት ከይፍያ ሳናበጅለት እንደመጣው እናምናለን። ለምሳሌ ኢማሙ ሻፊዒ እንዳሉት ምን አሉ? አመንና ቢላህ ወማ ጃአሊላህ አላሙር አመንቱ ቢላህ ወማ ጃአሊላህ አላሙራዲላህ አመንቱ ቢረሱልላህ ወማ

ወማ ቀደሩላህ ሐቅ ቀድሪህ አላህን የሚገባውን ያክል ማዋቅ አላወቁትም። አላ የሚገባውን ያክል ማላክ አላላቁትም። ወአር ጀሚያን ሀቀቱ የውም ልቅያማ ምድሮችን የጣምከን ጠቅልዬ አላ ወሰማዋት መርውያቱን ብየሚ ደግሞ በሌላው ነቢያችን እኔ ነኝ የበላይ የታላችሁ፣ የምድር ንጉሶች እነፊላሆን እነ ፊራዖን እነ ህማን እነዚያ አመፀኞች እነ አቡጃህ የታላችሁ ንቅና ካባዬ ነው ኩራት ሽርጤ ነው። ዛሬ የሚያርሰውን ልቀኝ ማን ነው? ለአርባ ዓመት ይጠይቃል የለም አሉ ነቢያችን ዐለይሂ ሰላም። ኢዘን አላህ ለራሱ ያሰበተውን እናሰብታለን። ሰሚሁን በሲር ነቢያችን ዐለይሂ ሰላም ሰሚዕና ተመልካች ነው አሉ። አላህ ይሰማል መስሚያው ግን እንደኔ ጆሮ ነስአሉ ላ ሰላመቶ ወላፊያ። እኛማ አላህ ቆይ እኔ ተኩል ስላለ ከአደም እስከ የውመ ቂያማ የሚመጣው ሁሉ አንድ ሜዳ ላይ ተሰብስቦ ሁሉም በተመሳሳይ ሰከን፣ ሁሉም በተለያየ ቋንቋ የተለያየ ልብ ይጠይቀኝ ሁሉንም ሰምቼ ሁሉንም ማስተናገድ እችላለሁ አላለ? ማን ያለ አላህ ነው። እኛስ እኛማ ሁለት ሰው አንድ ላይ ቢያወራ ምንድን ነው አንተ አደበ ቢዝ ተራጠብቁና አውሉ ና ምንነው ናም። ስለዚህ የአላህ መስማት ከፍጡር መስማት ለየቅል ነው። የአላህ እውቀት ከፍጡር እውቀት ለየቅል ነው። አላህ ግን ዛት አለው። አዎ አለው። አዎ አለው። ዛቱ ምን ይመስላል አናውቅም። ሳሀቦች ነቢዩ ሰለላሁ ዓለይሂ ወሰለም አልጠየቁም። ነቢዩም አላስረዱም። ጣቢዮቹም ሳሀቦችን አልጠየቁም። በል አንድ ሰው ኢማሙ ማሊክን መጅሊሳቸው ላይ መጣና፣ ምን አሏቸው? ያ ኢማም አንቱ ኢማሙ ያሏቸው አላህ ቁራን ላይ አራሕማን አለ አርሽ እስተዋ ይላል ከይፈ እስተዋ አላህ ቁራን ላይ አላህ ከአርሽ በላይ ነው ይላል። እስትዋው እንዴት ነው? ቤስዜቃቸው ኢማሙ ማሊክ ራሕመቱላሂ ዓለይህ ራሕመተን ዋሲያ ወዲያው ላብ አጠምቃቸው ደ ከአሚን ጀምሮ ሌላ ሱራን መጨመር ሱና እንጂ ግድ አይደለም። ይሄ ማለት

ታአሚን አልመላኢከቲ ጉፊረ ለሁ ማ ተቀደመ ምን ዘንቢ፣ የእሱ አሚንታ ከመላእክት አሚን ማለት ጋር የተጋጠመለት ሰው ከዚህ በፊት የሠራቸው ወንጀሎች ይማሩለታል ነው የሚለው ሱና እንጂ ዋጅብ አይደለም። እስከ ወለሊን ድረስ ያለው እሱ ነው ግዳጁ።